መጽሐፈ ሲራክ ምዕራፍ 41። በህይወት ሳለ በሁሉ ተዘጋጅቶ ሳለ ኃይልም ላለው ለመብላት ሆዱም ተከፍቶ ሳለ በሰው ላይ በመጣ ጊዜ ሞት፣ ስም አጠራርህ ምን ከፋ! ገንዘብ ሳይኖረው ፈጽሞም ባረጀ የሚያደርገውም ምንም ነገር ምንም ምን ሳይኖር የሚያውቀውም ሳይኖር በድሃ ሰው ላይ በመጣ ጊዜ ሞት፣ ስም አጠራርህ ምን ያምር። የሞትን ፍርድ አትፍራ፣ የእግዚአብሔር ፍርድ ሞት በሰው ሁሉ ላይ አለና ካንተ አስቀድሞ የነበሩትን ካንተም በኋላ የሚነሱትን አስባቸው። የእግዚአብሔር ፈቃድ ሞትን ለምን ትነቅፋለህ? ሺ ዘመንም ብትኖር ህይወት ባሪያ ነው ብለህ ከሞት ጋር ክርክር የለህም። የኃጢአተኞች ሰዎች ልጆች ጉስቋሉች ልጆችን ይሆናሉ። የእግዚአብሔርን ሕግ የዘነጉ ሰዎችም ቤታቸው ይፈርሳል። የኃጢአተኞች ልጆች ራሳቸውን ያጣሉ። ኃጢአታቸውም ከልጆቻቸው ጋር አደገ ስለ እሱ ይዋረዳሉና የኃጢአተኛ አባት ልጆች ይጎሳቆላሉ። የእግዚአብሔርን ሕግ ላፈረሳችሁ ኃጢአተኞች ሰዎች ወዩላችሁ። ብትወልዱም ለእርግማን ትወልዳላችሁ። ሰው ሁሉ ከምድር ተፈጠረ፣ ዳግመኛም በሞት መመለሳቸው ወደ ምድር ነው። ኃጢአተኞችም ሰዎች ከርግማን ወደ ሞት ይሄዳሉ። የሰው ልቦናው በግዙፉ ጸንቶ ይኖራል፣ የኃጢአተኞች ሰዎችም ስማቸው ይጠፋል። ስምህን ታስጠራ ዘንድ በጎ ስምን አስብ። ከብዙ ወርቅ ድልብ እሱ ብቻ ይቀርሃል። በዘመንህ ቁጥር በተድላ በደስታ መኖር ያማረ ነው እርሱ ለዘላለሙ ጸንቶ ይኖርልሃልና በጎ ስም ይሻላል። ጥበብ ግን ልጆቿን በተድላ በደስታ ትጠብቃቸዋለች። የሰመረ ጥበብ፣ የማይታይ ድልብ፣ የሁለቱ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ሰው ስንፍናውን የሚሸሽግ ሰው ይሻላል። እንግዲህ ጥበቤን ቃሌን እፈሩ። በጎ ነገርን የሚያፈር ሰው በበጎ ረድኤት ይጠበቃል። በሁሉ ሊማከሩ ይገባል፣ ነገር ግን ሁሉ የታመን አይደለም። ልጅ እንወልዳለን ብለው በዝሙት መኖር ለእናትና ላባት እፍረት ነው። ለመኳንንትና ለአለቃም አሰት መፍረድ አይገባም። ለሹምና ለዳኛ ቃል ወጥመድ አይገባም። ለማህበርና ለህዝብም ከህግ ወጥቶ መሳት እፍረት ነው። ከሽሙርና ከወዳጅ ጋር መከዳዳት አይገባም። ለእንግዳ ካደረበት ቦታ ሰርቆ መሄድ እፍረት ነው። የሌላ ሰው እህል ለመብላት ጥቂት እህል ይዞ መቅረብ አይገባም። ከባልንጀራ ገንዘብ፣ ካደራ ገንዘብ መስረቅ እፍረት ነው። የሚጠራህን ሰው ቸል ማለት አይገባም። የጎልማሳ ሚስትንም ማቃጠር አይገባም። በመከራው ጊዜ ባልንጀራህን ቸል ማለት እፍረት ነው። ለሌላ ገንዘብም መሳሳት አይገባም። የጎልማሳ ሚስት ማነጋገርም አይገባም። እሰጥሻለሁ ብለህ አትካዳት፣ ልጇንም አታባብላት፣ ወደ መኝቷም አትቅረብ። ካሰብኸው በኋላ በወዳጅህ መለገድ አይገባም። የወዳጅህን ምስጢር ማውጣት እፍረት ነው። ይህንን ከጠበቀህ በእውነት እግዚአብሔርን የሚያፍር ትሆናለህ። በሰውም ሁሉ ዘንድ መወደድን ታገኛለህ።